ጋባችሁ አይዘልቅም አብይ ይወርዳል አብይ ይወርዳል ያ አብይ ይሄዳል አብይ ሲወርድ ግን ምን አይነት ክፍያ እንደምትከፍሉ ግን አስቡበት አሁኑኑ ተንበርክካችሁ ጸልያችሁ እኚህን አባት ጋር ደውላችሁ ይቅርታ አጥፍተናል የኔ አባት ክብር አሳጥተኖታል ልጅ ሙታም በኮንትራት መኪና ወደ ሀገር ውስጥ እንደሄዱ እንኳን አላረግን ብሎ አለበለዚያ ግን ተሰብስበ ሳርን ስትበላ በጋርድ ተሰብስባችሁ ጫታችሁን ስትቅሙ ያ የተቀመጣችሁበት መሬት ከታች እሳት ከላይ ደግሞ ሌላ ወርዶ ማሰላሜ ባይ ባይ ያ አባት አስለቅሳቸዋል። ቢያንስ ልጅ አተዋል። አባት አልቅሷል። አባት አልቅሶባቸዋል። ኒውማን ኒውማን፣ እኔ በጣም ያስጠላል፣ ስሙ ራሱ ማለት አልቻልኩ፣ ማለት አልቻልኩ። ኒውማን ኒውማን፣ ምን ማለት ነው ኒውማን? እኔ አላቅም፣ እኔ አላወቅኩትም፣ ማለት ምንም ሴንስ አልሰጠኝም። ኒውማን ግሩፕ፣ ኒውማን ምንም ሜክ ሴንስ ምን ምን ማለት ነው? እኔ እንጃ፣ እኔ እንጃ። ኖማን ምንድነው? ኖማን ነው አስገቢኝ። ኦሮሚያ ልትሰድበኝ ነው ልሰድበኝ ነው ኦሮሚያ ላስገቢ የምትለው እኔ ማንንም አላስገባም? ማንንም አልፈልግም። የገዳይ ግሩፕ ማለት ነው ኖማን። አረ እኔ አላቅም አላቅም፣ በእውነት ኖማን እኔ አላቅም። አይም ዮር ሲስተር እኔ ማንንም አላምንም። ኒውማን ግሩፕ አላቅም እኔ ማንንም አላምንም። ለምን መሰላችሁም አላም ነው ቀነኒ የገዛ ለምን እንደማላምነት ታቃል ለማናችሁ ቀነኒ የገዛ አብራ ፎቶ ቪዲዮ ያለቻቸው ሰዎች ናቸው። ጠበቃ ይገዙባት ለምን ጠበቃ ገዙ? አባት ድምፃቸው እንዳይሰማ አባት ፍትህ ለልጄ ገዳይ የልጄ ገዳይ ይፈለግ እንዳይሉ የገዛ ጓደኞቿ ሎየር ገዝተውባት አላሉ። እኔ አላቃቸው። ኖርማል ኖርማል ከሆነ እነ ማንም እኔ አላቅም። ኖርማል ኖርማል እኔ አላቅም። የገዛ ጓደኞቿ አብራቸው የበሉት ናቸው አሉ ጠበቃ ገዝተውባት አባት ድምፅ እንዲያጡ ወደ መጡበት እንዲመለሱ ያደረጉት ኖርማል ኖርማል እኔ አላቅም።

ኖ ኦሮሚያ፣ እኔ ከምንም ምንም ነገር አይደለም እኮ ሀሳቤን የመናገር የምፈልገውን ሀሳቤን ብቻ ይላውራ ፈልጌ አምሶሪ ለሌላ ነገር አይደለም። ብሰድበኝም ምንም አይደለም። ግን ሀሳቤን ሳይበታተን ስለኝ አባት እኒህን አባት እያስለቀሱ ያሉት የገዛ የቀነኔ ጓደኞች መሆናቸው ስሰማ ደግሞ አመመኝ። ይው ለማብሻ አለው እግዚአብሔርና ስራ ልወጣ ነበር። ስራ ወጥቼ ሻይን ይዤ ልወጣ ነበር መኪናው ሰዓቴ እስኪደርስ ላውራችሁ ነበር። ቪዲዮ ሲደርሰኝ ግን ጨካኝ ስብስብ የአረመኔ ስብስቦች ናቸው። ማን ኑ ማን የምትባሉ አውሬዎች የገዛ የጓደኛችሁን አባት እንዲሳቀቁ ፍትሕ እንዳያገኙ እንዲያለቅሱ፣ የቀኒኒን አባት በመጡበት እግር እንዲመለሱ አይዞት ያላላችሁ ጨካኞች ናቸው። እነማን ኑማን የምትባሉ፣ ስሙ ራሱ ያስጠላል። ኑማን ምንድን ነው ትርጉሙ? አውሬዎች፣ ስታስጠሉ አባትን የምታስለቅሱ የሰፈሩ የቤቱን አድባር አባት በየቦታ የምታስለቅሱ ለራሳችሁ ወገን የማትሆኑ ጅቦች፣ ከርሳሞች። አብይ ዘላለም አይገዛም፣ በቅርብ ይወርዳል። ከአብይ ጀምሮ ነው የምትገረፉት። ከአንዷ ገራፊ እኔ ነኝ፣ አገር ገብቼ የምገርፋችሁ አብሬ ከህዝቡ ጋር እድሜ ልክ ቁጭ ብለ ሳር የምበላ። በጋርድ መሰለ እንዴ? የለም አይኖርም። እድሜ ልክማ በጋርድ ጫት አጥቅምም አዳሜ እየተገረፍክ ተውጣታለህ ከሀገር። እኔ ማንንም አላስገባም ለምናገረው ነገር ብቻዬን ኃላፊነት መውሰድ ይፈልጋል። ህዝብ ተሰቃየ ተሰቃየ እንዲህ በዛ ሴት ታለቅሳለች፣ በዛ ወጣት ታለቅሳለች፣ በዚህ ዶክተር ትገደላለች፣ በዚህ ኢንጂነር ትገደላለች። ኢንጂነር እና ዶክተር ሲሞቱ ደግሞ የገዛ ጓደኞቻቸው ገንዘብ አዋተው ጠበቃ ይገዙባቸዋል ያ ያኔ በተራችሁ ደግሞ እናንተ ታለቅሳላችሁ። አባት ያኔ ቁጭ ብሎ የልጁን የሙት ዓመት አብረን ሻማ እያበራን አይዞት አባቴ እንላለን። ዛሬ የገዛ ቀነኒ ላይ ሎየር ገዝታችሁ አባት የምታስለቅሱ ግን በተራችሁ ትገረፋላችሁ። እግዚአብሔር ከህዝቡ ጋር ሆነ ነው ዝንተ ዓለም ወንበር ላይ መቀመጥ የለም፣ ነው የለም። ያኔ ደግሞ ቀነን የአባት ፊት ለፊት መጥተው ተቀምጠው የኢትዮጵያን ህዝብ እያመሰገኑ እየጸለዩ ቤተክርስቲያናቸው እየሳሙ እኛም አይዞት እያለን እናንተ ደግሞ በተራችሁ አፈር እንድትግጡ ነው የምናደርጋችሁ። አይቀርም። ይልቁንስ ሰው ለመሆን ከፈለጋችሁ እየሰራችሁ ያለው ስህተት። ኖማን ኖማን ግሩፕ ኖማን ነው ኖማን የምትባሉ የገዛ የቀነኒ የቅርብ ሰዎች የቅርብ ጓደኞች ናችሁ። አባት ላይ ጠበቃ ገዝታችሁ አባት እንዲሰቃዩ ድምፅ እንዲያጡ ያደረጋችሁት ኖማን ኖማን ኖማን ኖማን የምትባሉ ግሩፖች ቀነኒ ብትሄድም ቀነኒን ቢያጡም ኢትዮጵያን ቀነኔ ያለላቸው ለአባትየው አይገርምም፣ አይገርም። ቀነኔን ቢያጡም ያቺን የመሰለች አበባ አባት እናት ቢያጡም ብዙ ቀነኔዎች ግን አተርፈዋል። እነ ኖማን ግሩፖች የገዛ ጓደኛችሁ ሞት ላይ ጠበቃ ገዝታችሁ አባት እንዲሳደዱ ያደረጋችሁት ግን ታገኛላችሁ። ደስ ይለኝ ነበር ፎቶቸው ቢደርሰኝ የምታውቋችሁ ካለ የዛ ግሩፕ እባካችሁ ቪዲዮ ፎቶቸውን ላኩልኝ። ከቀነኔ እኩል ቅጣት ማግኘት አለባቸው። አብይ ሺህ ዓመት አይመራም፣ አይገዛም፣ አይገዛም። ይልቁንስ በእግዚአብሔር ዘንድም በምድርም በሰማይም የሚያስቀጣችሁ አባት አልቅሶባቸው፣ የቀነኔ አባት ውስጣቸው ደምቷል። የቀነኔን አባት ቀነኒ ላይ ጠበቃ ገሳችሁ፣ አስቀብራችኋትም፣ ድምፅ እንዳንሆናትም አስደረጋችሁ። አባት ደም እንዲያለቅሱ አድርጋችኋል። ሰው ከሆናችሁ ከዚህ ስህተታችሁ ታርማችሁ አባትዬው ጋር ደውላችሁ ይቅርታ በሉ። ፒክቸር ላሳይሽ። የኒውማን ግሩፖች ኦሮሚያ። ፎሎባክ ላድርግ። ቪዲዮ ካላቸው በውስጥ ሼር አርገኝ እና አያፍትጎ ተለቋ ልኮ ምኑ የኑማን ግሩፖች የኑማን የሚባሉ ግሩፖች ፎቶ ተለቋል። ቪዲዮ አላቸው። እሱም በሰፊ እንሄድበታለን። ኦኬ፣ በውስጥ ላኩልኝ። እነሱ ናቸው እንዴ ጫት በጋርድ የሚቀሙት ናቸው? ኑማን ግሩፖች ተልኮልኝ አይቼ ነበር። እነሱ ናቸው እነሱ ናቸው። ኑማን ግሩፕ የሚባሉት በጋርድ የሚቀሙት ናቸው እና ኦ በጋርድ የሚቀሙት እሱን፣ እነሱ ናቸው እንግዲህ፣ አባትየው ላይ የቀነኔ አባት ላይ ሎየር ገዝተው አባትየው ድምፅ እንዲያጡ ድምፃቸው እንዲታፈን ለልጃቸው በደንብ እንዳያለቅሱ ቀብረዋት በኔክስት ዴይ ወደ ሀረር እንዲመለሱ ያደርገው እንግዲህ ያያችሁት ቪዲዮ ነው። እንዴት አንድ ጥንድ ጥዬ ቆንጅዬ ልጅ የተማረች ልጅ ኦኬ ህይወቱ አልፏል። ኦኬ እዚህ ውስጥ መግባት አትፈልጉም። ኦኬ እንዴት አብራችሁ የበላችሁ ልጅ ላይ ጠበቃ ትገዛላችሁ? እንዴት አብራችሁ የጠጣችሁ ልጅ ላይ ጠበቃ ሆናችሁ አባትን ታሳድዳላችሁ? እኔ የምላችሁ ኢትዮጵያ ውስጥ ጓደኛ የለም። ኦኬ እግዚአብሔር ምስክሬ። ይሄ ጓደኛ ስፔሻሊ ሴቶች ጓደኛ ምት አብረሽ የምታጨበጭቤ ዱባይ አብረሽ የምትሄጂ ነገ ስትሞቺ ጠበቃ ገዝቶ ሁለት ግድያ ይገልሻል። አንቺን ቆሞ ይቀብሩሻል አባትሽን ያሳድዱልሻል የኢትዮጵያ ሞዴሎች የኢትዮጵያ ቆንጆች እየሰማችሁኝ ነው አብረሽ ዱባይ የሄድሽው አብረሽ አለም የዞርሽው የገዛ ጓደኛሽ ስትሞቺ ኦኬ በግሩፕ ምን ያደረጉሻል ጠበቃ ይገዛሉ እናት አባትሽን ያሳድዱልሻል እስፔሻሊ ሴቶች ዛሬ ልደት አፍሪካ ሀገር አብረሽ የምትዞሪያቸው ግሩፖችሽ ነገ እናትና አባትሽን እንደ ቀነን አባት ሶስት ቀን እንኳን ለቅሶ እንዳይቀመጡ አድርገው የሚያሳዝነና የሚያናድደው ደግሞ በትራንስፖርት እያቆራረጡ እየደከማቸው ሀረር ሄዱት። ጨካኞች አረመኔ አረመኔ አብሬ በልቻለሁ። ቤስት ጓደኛ ነው፣ ነገ እናት እና አባቴ እኔ ብሞት ጓደኛ ያለች ውሸት እያያችሁ ነው። የገዛ የቀንኔ አብረው የበሉ የጠጡት አባትና እናቷ ላይ ሎየር ገዝተው አባትና እናትን ወደ መጡበት እንዲያወጡ ያስደረጉ እነሱ ናቸው። ጓደኛዬ ነው። የገዛ ቦይፍሬንድሽ ሎየር ገዝቶብሽ እናትና አባትሽን ያሳደድሻል። ኢትዮጵያ ስላላችሁ ነው የማወራው። ሴቶች ኦኬ እንዴ? እኔ እኮ ቀነኔ ከአይምሮ መጥፋት አልቻለችም። ጋሊዝ እግዚአብሔርን እኔ ቀነኔ ከአይምሮዬም ከመንፈሴ መውጣት አልቻለችም። ያው ለባብሻለሁ ስራ ልወጣ ከኔ አባቷ ቪዲዮ መጣ። ሰው ከባድ ፍጡር ነው። ዛሬ ዱባይ ልደትሽን ያከበረው ሰውዬ አንቺ ስትሞቺ ያቺ ደህናትሽን ያሳድዱልሻል። ዱባይ ልደትሽን እኮ ያከበረው ቦይ ፍሬንድሽ ቤስት ጓደኛሽ፣ አይዞሽ አብሮሽ የተማረ የገዛ የሀገርሽ ልጅ አንቺ ስትሞቺ እንደ ኑማን ነው። ኑማን ግሩፖች በግቶች ሳረቅ ቁጭ ብሎ በጋርድ የሚግጡ የገዛ ጓደኞችሽ እናትና አባትሽን እንደ ቀነኒያ ቤተሰብ ያሳደድልሻል። ፍትህ እንዳታረግ ያደርጉሻል። እናትና አባትሽ በደንብ ከፍ አድርጎ እንዳያለቅሱ ያደርጉሻል። ገባሽ ያ ዱባይ ወስዶ ሻማ ሻምፓኝ ያበራልሽ ቦይፍሬንድሽ አብሮሽ የተማረ ኖማን ግሩፕ፣ ኖማን ግሩፕ ምት አይነቱ ወስዶ ምን እንደሚያደርግሽ ታገልሽ። እናትና አባትሽ በደንብ እንዳያለቅሱ ያደርጋል አውጥተው እናትና አባትሽ በስነ ስርዓት እንባቸውን አውጥተው እንዳያለቅሱ ያደርጋል። አንቺ እኮ በቃ ተቀብረሻል። ትላንት እኮ ልደትሽን ዱባይ ያከበረልሽ እዚህ ጋም ተሳ። አይ አትጻፉም፣ ምክንያቱም እኔ አንዳንዴ መጨረሻ ላይ ኑማን ግሩፕ ኑማን፣ እርግጠኛ ናችሁ? ኑማን ነው የሚባለው ስሙ ኑማን ግሩፕ እርግጠኛ ናችሁ? ይሄን ስም እስኪ በስነ ስርዓት ስሙን ጻፉልኝ። የገዛ የቀነኒ ጓደኞች አብረዋት የበሉ የጠጡ ገርምሽም ኑማን ነው። ልክ ነኝ? ኑማን ኑማን ግሩፕ ኑማን ምን ማለት ነው ኖማን? ምንም እንትን የለውም። አይገርማችሁም? የሆነ የማይወርድላችሁ አይለም። ኖማን አይገርምም? እንትን ሊለኝ አልቻልም። አፌ ላይ ሊይዞ አልቻልኩም እና ያቅለሽልሻል ስሙ። አዎ ያ በእኛ ማለት ነው፣ በእኛ ማለት ነው። ኖማን አይገርምም? አልዋ እንትን ምናሴ ላይ ኢቨን አልያ እግዚአብሔርን ደጋገምኩት እንትን ግራዋ ግራዋ ይላል ኖማን እና በኦሮምኛ ነው እኮ እኔ ምን እኔ እኮ ኦሮሞ ነኝ እኔ ኦሮሞ ነኝ ግን ጣዕም የሌለው የለም ጨው የሌለው ምግብ አይነት